ቆፍጠን ብያል። ምንም ቆፍጠን የቅድሙን እንግሊዝኛ ተርጉመኝ ወይ ቆፍጥንና፣ አፈር በለው። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም። እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን? እንዴት ናችሁ? ደህና ናቸው? እኛ ያለን እግዚአብሔር ይመስገን እኛ በጣም ደህና ነን። እንደዚህ ፏ ብለን ይ ቅድሚያ ላስክ ሌዲስ ፈርስት የሴቶች ቀን ይዘ በቅርብ ነው። ልክ ነሽ። ሰላም ሰላም። ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያው እንደዚህ ክብሩ ይስፋ አእምሮ ብን ፏፈሽ ብለን መጥተናል። ደህና ናቸው። እኛ በጣም ደህና ነን። እንኳን አደረሳችሁ ለመላ ለሙስሊም ተከታዮች የእምነት ተከታዮች እንኳን አደረሳችሁ እያልኩኝ ባለፈው ባይዘዊ የልደት ፕሮግራም ላይ እንኳን ተወለድክ ብላችሁኝ ነበር። ሁላችሁንም ኮመንት ላይ በጣም ደስ ይላል። እንኳን ተወለድክ አሽ ደስ አዎ ተጠፋፍተናል። እንዴት ነው ኑሮ? ተጠፋፍ እና እንኳን እንገናኛለን ከኔ ጋር እነሱ ቤተሰቦች አለ። የት ትሄዳለህ? የት መሄጃ መሄጃ ስለለ አንቺ አላት መሰለኝ እሷ እሷ ሚሄጅ መሰለኝ ነው ሸበላው ጋር ከት ብቻ አርገው መሄጃ አለሽ። እኔ መሄጃ የሌለኝ ሄሉ ጋር ነው የሚሄደው። እኔ እና እንዴት ነሽ? አምሮብሻል ሁልጊዜ እንዳማረብሽ ነው። እኔ ሁለት ቦታ ይወጣል። በምዕራብ አንዱ ሰውን ለመደለል የሚደረግ ይሄ እንኳን አያቃጥልም፣ ብቻ ያበራል። ውሸት፣ ውሸት በጣም ትልቅ ውሸት ብሏል። አመሰግናለሁ በጣም በኋላ ደግሞ አይቻልም እኮ ሁሉ ሰላም ይሳይሽ ና አውትትሽ ደስ ይላል ስለሽ አደባበስሽ ምናምን ዘናጭ ብያታለሁ። እሷ ዘናጭ ዘናጭ። እግዚአብሔር ይመስገን በጣም ደህና ነው። አመሰግናለሁ። ደግሞ ሰውም ለማግኘት ትሆናለህ ማለት ያው እንግዲህ ለማግኘት ይሄ አለ አይደል እዚህ አንቺ ታዲያ ተገናኘን ተገናኘን። ሌላም ሰው አለ። ሌላ ሰው አለ አልገባ። ሌላ ሰው አለ የምታገኘው ለማለት ያህል ነው። ሌላ ሰው ሌላ ሰው የሚባል ስም አለ። ሌላ እ ማን ነው? ሌላ ሰው። እሺ ልንገርህ፣ የሆነ እንግዳ አለን እኮ ማለት ያው አንተ እኔና አንተ ቪዲዮ እንደምንሰራ ግን ሌላ ሰው አለ እንግዳ ደውል ትንሽ ስልክ ነገር ደውላ። ካሜራማን ይፈቀዳላ? በሱ ቤት ይቻላል። ትደውል፣ ግን ያው ላውድ እንስማው፣ እንስማው ወይስ እንዴት ነው? ላውድ አይ፣ ላውድ አላረግም ማለት ነው እኮ እንዳላ ሰሜ ያውቃላ። ባያቅም እንኳን ይጠረጥራል። ቢ እንዴት ነው ባክ፣ ካሜራማን ጋር አብራችሁ ያወራችሁት ነገር አለ፣ በገዛ ካሜራማን ወንድም አለ ተው እንጂ። እንግዲህ አሁን ያው ስልክ ልታወራ ሄዳለች። ግራ አጋባችኝ እኮ ሄዶ አንዳንድ የሚያረጋት ደሞ ሁለት ጋንግስተር ይዛ ልታሳፍሰኝ ነው እኮ። እኔ ራሱ እየፈራው ነው። ቦዲ ጋርድ ምናምን ይዛ እንጥልጥል ልታደርገኝ ነው። እንግዲህ ፍራንክ አላረኳትማ ባለፈው ፍራንክ እንዲያው ምን ትላለ? ካሜራ ምን እያለ ነው? አይ እኔ ነገር ስልሽ ጀርቤን ከበደኝ። ይሄ ጋርድ ምናምን አመጣሽ? አሃ ነኝ አይ ያው በጾሙ መቼም እኔ አታስደበድብኝ፣ ማታፈስብኝ። አይ ደም አናፈስም። የሆነ ቪምቶን ነገር ቢሆን እዚህ ጋር ጠብ እናደርግና እንደበደበ። ከዛ ግን እሱም ቢሆን አይፈቅድም ጾሙ። ቪምቶ አይ ጾሙ አይፈቅድም ስለሽ እንደዛ የፍቅር ቪምቶ ብቻ። የሆነ ሰው ላስተዋውቅ ነው

ምንድነው ቁፍጥንና ማለት? አልገባኝ። እኔ አሁን እያወራው እየሄድኩኝ ወንድ ሌ ስለች፣ ቆፍጠን በአፌ ማለት ነው ቆፍጠን ማለት ቆፍጠን ማለት እኮ ግን ሌላ ነው። አሁን እኔ እንደ ኖርማል ሰው የሚያየው ምናምን ላይክ ነው እንጂ ቆፍጠን ማለት በውስጥ ነው። ኢንተርናል ፓርት ኦፍ ዘ ቦዲ ልጅ። እሺ፣ ዛሬ እንግዲህ እንግሊዝኛ ትምህርት የገባው የመሰለኝ ምን ነበር ያለችው? ኢን ዘ ቦዲ ነው። እና ቤተሰቦች እንግዲህ ስለምታበረታቱኝ በጣም ነው ማመሰግነው፣ ሁላችሁንም ከልብ እያመሰገንኩኝ እንዴት ነኝ ዛሬ ፏ ብያለሁ ወይ እንዴት ለምትቸር ይሄ ባይዘዌ ብሶች የሴት ነው እንዴ ይላሉ ግን ይሁን ዋናው የወንድ እና እንዴት ናችሁ ላይፍ ምናምን እንዴት እያደረጋችሁ ነው ጾሙ እንዴት ተፈታ የኛ ገና ቆፍጠን ብያለሁ ምንም ቆፍጠን

በውስጥ አድርገው ቁፍትን ልናረሽ እንደዛ ሰላም ነው። እኔ በዚህ ፀሐይ እንዳይመታሽ ሳላረገው መጣው ቲሸርቱን። አትነግሪኝም ነበር ነገምስ። በደንብ ተዋወቁ። አንድ ሰው ሲተዋወቅ እንዴት ነው? እንትና እባላለሁ፣ እንደዚህ እንደዚህ። እኔ አሸናፊ ይባላለሁ። ሙሉ ስሜ ሲጠራ ሲቆላመጥ ከአሁን በፊት ታውቀን እንኳን ጠፋኝ ነበር። አሁን ኑሮ እንዴት ነው? ለማንኛውም ወደ ቁም ነገሩ ስገባ ማለት ነው ልተዋወቀው ፈልጋለሁ። ሳየው ምናምን ደስ የሚል ልጅ ይመስለኛል። ትንሽም የሆነ የሆነ ነገር ሰምታለች ስላንተ። ልተዋወቀው አስታውቂኝ ስትለኝ እኔ ደግሞ አተዋወቅኩ ማለት የልደት ቀን እንደዛ ምናምን ስትሰማ ምናምን አመሰግናለሁ አመስገኛለሁ። ከዛ በኋላ ከዛም በኋላ ደግሞ ብትተዋወቁ ብትግባቡ፣ ሰው በምን መንገድ እንደሚተዋወቅ ነምን አይታወቅም፣ ለምንም እንደሚተዋወቅ አይታወቅም። ስለዚህ ለምንም ሊሆን ይችላል የምትተዋወቁ። ስለዚህ ተዋወቁ፣ ተቀራረቡ። አንተም ደግሞ አትፍራ፣ እሺ? እኔ አልፈራም፣ ቆፍጣና ነኝ። ቤተሰብ ቆፍጣና ነኝ። ብዙ ጊዜ ያው ያልጠበቅኩት አይ እንትን ነው ማለት ብዙ ጊዜ እሱ ደግሞ ሴት ጋር ብዙም አይደለም ማለት ሴት ጋር ብዙም፣ አዎ ሴት ጋር ብዙም አይቀራረብም። ስለዚህ ያው ሄሉ ጋር ብሮ ናት። ሄሉ ሄሉ ብራዘር ጀለስ፣ ጀለስ ያራድዬ ልጅ

ሊያሁን ቀስ ሌላ ሰው እኮ ቢሆን እኮ ይሄኔ ስልኳ ምናምን ብሎ ተፍ ተፍ ብሎ ጨርሷል። እሱ ግን እዛ ፖዝ ፖዝ እዛ የተባለ ነው የሚመስለዋል። እና ለማንኛውም ተዋወቁ ምናምን እና እዚህ አጋጣሚ ተማሪት መስለኝ። ለማንኛውም እኔ አንደሳባለሁ እንዴ ተማሪ ትመስላለች። ተማሪም ትሆን አስተማሪ። እሱ እናንተ ተግባቡ እሺ። አንቺ ባለሽበት። አይ እኔ አንተ ማለት እናንተ ተዋወቁ አውሩ። እኔ ደግሞ ልሂ። ከዛ በኋላ እንገናኛለን ነው አረምውቤተሰቦችን አስተዋውቃት ተዋወቃት ማለት ሁለተኛ ጊዜ ነው። የመጀመሪያ ጊዜ አልተገናኛችሁም። የእዛኔ ልደቱ ምናምን ካለቀ በኋላ ሁላችንም ከተቀምጠን ትንሽ እንትን ካልን በኋላ ተበታተንን፣ አልተገናኛችሁም አሁን ደግሞ እንድታወሩ ነው ያመጣኋትኝ ማለት ነው። ሰሞራት ትፈልጋለች። አንተ እንደውም ከዛ ስለዚህ ቤተሰቦችን አስተዋውቃት አወሩ ምናምን እና

ነበርሽበት፣ ግን ለማንኛውም ፀሐይ እንዳይመታሽ እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? ቤተሰቦችን ታወቂያቸው? እሺ ያብስራባላለሁ። ያው ዛሬ ካሹ ጋር እናንተ ልታዋወቃችሁ መጥቻለሁ። ፍቅር እናወራለን ምናምን። ምን ናይ ሰልሽ እንዴት እንዴት አወቅሽኝ በመንኬዝ ነው። ባለፈው ያለትን ቪዲዮችን አያለው፣ ቪዲዮቹን እከታተላለሁ ምናምን አያለው። ከዛ ደግሞ በቃ ቪዲዮቹን በደንብ ነበር የማየው ምናምን እና እነሄሉ ደግሞ ስሙን ሲያነሱት ምናምን ሰማለሁኝ፣ ምናምን ከዚ ይሄ ብዝማን ነው ነገር አልኩኝ። እና እዛ አጋጣሚ ነበር የምጠብቀው እንደዛ ደግሞ እያሰብኩ ያለ ባለፈው ዕለት ድንገት ልደቱን ምናምን ሲባል ሰማሁኝ። እኔ እንደውም ከነሱ ነጥዬ ሁላ በውስጡ ደስ ይለኛል፣ ግን ያ እነሱ ያሰቡት ነገር ስለነበረ እነሱ ስለነበረው የታቀደ ነገር ስለነበረ ያው ከእነሱ ጋር ተገናኘም ማለት ነው። ያው ግን የዛኔ ብዙም አልተዋወቅም፣ ግን ፕሮግራሙ ደስ ይል ሊደስብ ነበረ የመጀመሪያ ደስ ያሌለት ቢኖር የዛ ቀን ነው። እና ባይዘዊ አላወኩም እንጂ ቲሸርቱን አድርጌ መጣ ነበር ለልደቴ። ይሄ ያው ነጭ ነው፣ ተመሳሳይ ነው። ግን ቀጣይ ወይ ቀጣይ ስንገናኝ፣ ቀጣይ ጠብቁ። ቀጣይ እሷ የሰጠችኝን ቲሸርት እንዲሁም አላዩትም መሰለኝ እነሱ። እኔስ መቼ አድርገኸው አየው ነው አልጠበኩም። ቃላቶች አጥሩኛል። አይ ቲሸርቱን ቲሸርቱን አላየትም ማለት የዛ አላሳየኋትም ነው አይቼዋለሁ ግን ለቤተሰቦች አላሳዩትም፣ እና ለቀጣይ ቪዲዮ ላይ ቲሸርቱንም አርጌ እንገናኛለን። እንግዲህ ስለተዋወኩሽ ስለተዋወኩሽ ደስ ብሎኛል። እንግዲህ ያብ ስራ ሳይሆን ከአሁን በኋላ የአቡ ነው ብለው ማለት ነው አሹ ወይዘው በእንግሊዝኛ መጨረሻው ዩ ዩ ነው ፊደላችን ያቡ አሹ ያቡ እና እንዴት ነው ላይፍ፣ ምናምን ላይፍ አሪፍ ቆንጆ ነው እና ለቤተሰቦች የምታያቸው ነገር አለ ያው ቪዲዮዎቹን ላይክ ሰብስክራይብ ምናምን አድርጉት። ከዛ ደግሞ ወይ ከዚህ በኋላ ያው እየመጣሁ ሰላም እላችኋለሁ ምናምን ነገር በጣም ተበርታችሁ። እና ስለመጣች ደስ ብሎኛል። ቤተሰቦቼ እንዴት አያችኋት? ያውን ኮመንት ላይ ከአስር ስንት ሰጣችኋት? ሰጣችኋት እኔም አላልኩም ሴት ነው ወይ ሰንድ ነው የሚያፍረው? እስኪ ንገረው እና አይ ነው እኔ ማፍራው። አሁንስ እንዴት ነው? እና ቤተሰቦች፣ ከአሁን በኋላ እንግዲህ ይኸው ቀጣይ ቪዲዮ ላይ ከያዩ ጋር እንመጣለን ማለት ነው። ባይዘዌ፣ እንዴት ነው? ዩቲብ ላይ እና ብዙ ስለ ዩቲብ እንመጣለን ስንላት ቤተሰብ እንትን ነበር የመሰላት። ቤት በእኔ ቤት ማለት በእኔ ዩቲብ ቻናል ማለት ቋንቋችሁ እንመጣለን እንግዲህ፣ ዛሬ ብዙ የምናወራችሁ ነገር የለም። ሄሉም ጥላን ሄደች። እኔ ሄሉ ግን ይ ሄሉም እንግዲህ እስቲ አሁን ጥላን ሄዳለች፣ ብቻችንን ነው። እሱም አለ። ግን ታራ፣ እውነት ነው ደግሞ ጸጉርሽ ረጅም ነው። Aynen aynen. Arda አንተ ተዋ፣ ካሜራማን ተዋ። ምንድን ነው ፈገግታሽ እና የምትለው ነው እዚህ ያለው አይደል? ለእኔ አልነገረኝም። አሁን ደግሞ ተዋ። አይ ፈገግታሽ ደስ ይላል። የመጀመሪያ ከስ የደረሰኝ ኮሜንት ነው፣ ፈገግታች ደስ ይላል። እናንተን ደግሞ ቀጣይ እና ስልክሽን እዚሁ ላይ ልውሰድ ያየር ቁጥርሽን ቁጥር ነው። አይ በቤተሰቦች ፊት ነው። አይ አይቻልም። አይ ይጻ ተው እንጂ አንተ ጥሩ ሰው አልነበረክ። ፈገግታሽ ካልክ በኋላ ዘገኝ ዘገኝ። እንግዲህ በቀጣይ እደውልልሻለሁ እንገናኛለን እና ቤተሰቦቼ ስለነበረን ቆይታ በጣም ነው የማመሰግነው። እኔ ማመሰግናለሁ። ቼን ስላልታዋች ነው ይባላል ብቻ አትጥፉም ያም አልጠፋም። እነሱ እኮ አልጠፉ፣ ኦኬ፣ አልጠፉ እኛ ነው የጠፋን። እሺ፣ አትጥፋባቸው። እኛም አንጠፋ፣ እኔም እመጣለሁ ከዚህ በኋላ ትናፍጥኛላችሁ። ይምር፣ እሺ፣ ቴንክ ዩ እና ሰብስክራይብ ማድረጋችሁ እንዳይረሳ ቤተሰብ፣ እናመሰግናለን። ቻው።